ብዙዎቻችሁ አንዳንድ የማታውቁ ልጆች አላችሁ። እኔም ሰለም ማላቅ ማለት ነው። ክችን ታብኔት ለጭቃ ቤት ወይም ደግሞ ለማንኛውም ቤት እንዲሁም ደግሞ ለፎቅ ብቻ የሚመስላችሁ ልጆች አላችሁ እና እኔም እንደዛ ተረድቼ ነበረ። ክችን ታብኔት ቤቴን የጭቃ ቤት ስሰራ በመጀመሪያ ደረጃ፣ በነገራችን ላይ ሳሎኔ ምናምን ከሚያምር ክችን የቢያምር ደስ ይለኛል። ይሄ ደግሞ የኖርኩበት አሁን ለምሳሌ ብዙ ጊዜ እዚህ በአሁን ታውቃላችሁ፣ ውጭ ሀገር የትኛውም አረብ ሀገር ሊሆን ይችላል የትኛውም ሀገር ቤት ስትከራዩ የሆነ አፓርታማ ምናምን ካልሆነ በስተቀር ቤታቸው በጣም ሰፊ ነው። ኩሽናው ሰፊ ነው። ምግብ ቤቱ ሰፊ ነው። ሁሉም ሰፊ ነው። በዛ አይን እያየው እኔ ቤቴ የኔ ቤት በጣም ጠባብ ነው ብዬ ነው የማስበው እና ለምን እዚህ ባለው አይን እዚህ ባየሁት ነገር ሰለማይ ማለት ነው። ስለዚህ እና ከምንም በላይ ክችኔ ቆንጆ እንዲሆን ምናምን እንፈልጋለሁ በዚህ አጋጣሚ እና መጀመሪያ የጭቃ ቤት ስሰራ በቃ ክችን ታብኔት አይኖረኝም ብዬ አስቤ ነበረ። ምክንያቱም አላውቅም ነበር። ሰላም ሰላም እንዲናችሁ ውድ ሀገሬ ልጆች ያላችሁበት ሰላማችሁ ይብዛልኝ። ሙላለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ ስም መጥቻለሁ። የዛሬ ቪዲዮ የሚሆነው ምናልባት የማታውቁ ልጆች ካላችሁ፣ እንዲሁም ደግሞ መረጃው የሌላችሁ ልጆች ካላችሁ ማለት ነው አንድ ነገር ልነጋችሁ መጥቻለሁ። ስም ደግሞ ስለ ክችን ታብኔት ወይም ደግሞ ስለ ኩሽና መደርደሪያ ወይም ቁም ሳጥን ቡፌ ልበላችሁ በፊት ቡፌ ነበር፣ አሁን ቡፌ ቀርተው፣ በነገራችን ላይ በዚህ አጋጣሚ ቡፌ ቀርቷል እና እኔ በነገራችን ላይ ክችን ታብኔት በጣም ነው የምወደው። በጣም ክችኔ ወይም ደግሞ ኩሽና ሰው ቤት ራሱ ሲሄድ ምትረው የማየ ኩሽና ነው። ኩሽና በጣም ምግብ የምትሰሩበት ስለሆነ ምናምን በጣም ንጹሕ መሆን አለበት፣ በጣም ቆንጆ መሆን አለበት ብዬ አስባለሁ። ይሄ የኔ አመለካከት ነው። በዚህ አጋጣሚ እናቶቻችን ራሱ በተለይ የገጠር ልጆች በቃ ቤቱ ስርዓት አለው። በቃ የሆነ በቃ ደስ ነው የሚለው። በተለይ እኔ እንጃ፣ ደስ ይላል የሆነ ባህላዊ ነገር ቢሆንም አሁን አሁን እንደውም ብዙ ኩሽና ምናምን ለብቻ መስራት ጀምሯ እና በፊት ግን በቃ አዲስ ድስቱ፣ መደርደሪያ የሲኒ መደርደሪያ የምን በቃ ሁሉም እያንዳንዱ ቄንጥ አለው። እና እንደውም አስታውሳለሁ የእንትን እራሶች ላምባ ወይም ኩራዝ የምትቀመጥባት የራሷ የሆነ ይሰራላታል። ልክ ቤት ሲጠዳ ቤት ሲለቀደቅ አብራት ትለቀለቃለች። እና ያ ያ ነገር ጭንቅላት ይወስድ ስላለ ኩሽና ቢያምር ብዬ አስባለሁ ማለት ነው። እንግዲህ ዛሬ በነገራችን ላይ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ የምታደርጉ ልጆች በጣም ነው የማመሰግነው። ምክንያቱም ዩቱብ ሰብስክራይብ ያሳያል፣ ማን ሰብስክራይብ እንዳደረጋችሁ በየቀኑ ያሳያችኋል። እና አዳዲስ ልጆች ሰራ ማለት ቪዲዮን አይታችሁ እንዲሁም ደግሞ ላይክ፣ ሰብስክራይብ የምታደርጉ በጣም ነው ማመሰግናችሁ። እና አብራችሁን ሁኑ። በተለይ ፕሊስ ቪዲዮን ላይክ አድርጉት። ምክንያቱም ዩቲዩብ ላይ ስተት ሰርቼ ግዴታ የምለቃቸው ቪዲዮዎች በደንብ ላይክ ማግኘት ያለበት ወይም ደግሞ እይታ መኖር አለበት እንዲስተካከልልኝ ማለት ነው። ስለዚህ የእናንተ እርዳታ ያስፈልገኛል ፕሊስ ላይክ እና ሰብስክራይብ አድርጉኝ ማለት ነው። እንደውም ሰብስክራይብ ከምታደርጉ ላይክ አድርጉ ማለት ነው እና ዛሬ ልነጋቸው የፈለግኩት ሰሞኑን ሰለቃ ስለ አንዳንድ ነገር ልነጋችሁ እየነገርኳችሁም ነበር። አሁንም ልነጋችሁ እፈልጋለሁ። እኔ የምነጋችሁ ነገር እውነት ለመናገር የጠቀመው ሰው ይጠቅመዋል። እንደ ሀሳብ ሀሳቤን ከተረዳችሁ ተረዳችሁ፣ ተረዳችሁ ደግሞ ማለፍም ትችላላችሁ፣ አለማድረግም ትችላላችሁ፣ አለመግዛትም ትችላላችሁ። እኔ ሰላልኳችሁ ብቻ ማድረግ የለባችሁም። ማንም ሰው ሰው ሰላለው አይደለም እና የኔ ሀሳብ የኔ አመለካከት እኔ በፊት የማስበውን ነገር ነው። እየመጣው አስቤው አሁን ለምሳሌ ብር አስቀምጬ ቀይነን እኔ ራሴ ሴት ነው ማሟለው ብዬ አስቤ ነበረ። ግን በጣም ኢትዮጵያ ሁሉ ነገር ስለተቀያየረ ኑሮ ውድነቱ፣ ዕቃ ውድነቱ እያ ስለሆነ ሀሳቢውን ቀይሬ እቃ እየገዛው ስለሆነ ምንም ችግር የለውም። እድሜ ለኢንተርኔት በፎቶ ታዩት አላችሁ ይሰራላችኋል፣ አለቀ። ምንድነው ሰው ነው የሚያስፈልጋችሁ፣ ፈጣሪ ሰው ይስታችሁ። ሌላው ክችን ታብኔት ለጭቃ ቤት ምናምን አንዳንድ ልጆች የጭቃ ቤት ይሆናል ወይ ምናምን ብላችኛ፣ ኮሚቴ ላይ ትናንት ፖስት ነበረ ክችን ታብኔት በነገራችን ላይ ለ ብሎኬት ቤት ወይም ለፎቅ ቤት አይደለም፣ ብቻ ለሱ ብቻ አይደለም የሚሆነው። እኔ ራሴ አላውቅም ነበረ፣ የመጀመሪያ ጊዜ ቤቴን ስጀምር የጭቃ ቤት ሲሆን በጣም ከምንም በላይ ለእህቴን የነገርኳት እና እህቴ በቃ ክችን ታብኔት አይኖረኝም ማለት ነው ምናምን ስጋት፣ አይ አለ ለጭቃ ቤት ተብሎ የሚሰራ አለ ማለት በፈለግሹ ዲዛይን በፈለግሹ ከረር ልክ የፎቅ ቤቶች ወይም ደግሞ የኮንዶሚኒየም ቤቶች አሉ። የፎቅ ቤቶች በቃ የማንኛውም ቤት ዲዛይን ፍላጎትሽ ራስሽ ማሰራት ትችያለሽ፣ በፈለሹ ዲዛይን ምናምን አለች ማለት ነው። ከዛ ደስ አለኝ በጣም እና ምን ልላችሁ ፈልጌ ነው ይሆናል፣ በዚህ አጋጣሚ ክችን ታብኔት እዛው ባላችሁበት ሀገር በአካባቢያችሁ ጣውላ ቤት ካለ ሶፋ ምናምን የሚሰሩ አሉ። ያው እንደ አዲስ አበባ አማራጭ አታገኙም። የሆነ በደንብ ዘም ዘም አታማርጡም። እና በአቅራቢያችሁ የሚጌጣራ ቤት ወይም ፈርኒቸር ቤት ካለ ራሱ ሰውየው ሂዶ አንቺ እንዴት በምትፈልጊው ዲዛይን ራሱ ሄዶ ለክቶ መትሮ ነው ሊሰራልሽ የሚችለው። ዝም ብለሽ አዲስ አበባ ገዝተሽ ሂደሽ መግጠገጥመዋለ ይሄ አይሰራም። በሜትን ተረክቶ በስነ ስርዓት ባለሙያ ነው ሊያደርግልሽ የሚችለው ማለት ነው። ምክንያቱም እኔ ልዩነቱ አሁን የጭቃ ቤት ማለት ነው የቡለኬት ቤት የሚሆን የምን አሁን ብዙ ሰው ተገጣጣሚ ወይም የሚንቀሳቀስ ወይም ደግሞ ስታዩት በቃ የማይነሳ ምናምን ይመስላል። ሽክችን ታብኔቱ ግን ሁሉም ሰው ሲሄድ ነው ክችን ታብኔቱን ነቅሎ የሚሄድ፣ ወይም ደግሞ አልጋችሁ ሰጥናችሁን ልክ ቤት ስትቀዩ ይዛችሁት እንደምትሄዱ እንደዛ ነው ሰው የሚፈልገው፣ በቃ የተንቀሳቃሽ ክችን ታብኔት። እሱን በስነ ስርዓት ቆንጆ አድርጋችሁ በባለሙያ ማሰራት ትችላላችሁ። በቃ ይሄ በቃ ምንድን ነው፣ እንዴት እንደሚታይ ላስረዳችሁ። በቃ ልክ የቡለኬት ቤት ነው የሚመስለው ችክችን ታብኔቱ ማለት ነው። እና የእናንተ ባለሞያ ይወስነዋል ማለት ነው። ሌላው ደግሞ ምክንያቱም የጭቃ ቤት የማይሆንበት ምንም ነገር የለም። ምክንያቱም ተመትሮ ተረክቶ እንዳይሆን ታሳሪ ነው መሆን ያለበት ታሰራር ምናምን። አሁን እኔ ቤት ብቀይር ያንን ክችን ታብኔቴን ይዤ እወስደዋለሁ ማለት ነው። ታስታውሱ ከሆነ እኔ አሁን ምንድን ስሙ ሻው ቤቴ ውስጥ ነው። ማን ነው እዛው ሳሎን እዛው ቤት ውስጥ ነው ሽንት ቤት ማለት ነው። እና እግዚአብሔር ከረዳኝ ውጭም ሽንት ቤት አስቆፍቃለሁ እንሰራለን፣ ወደፊት ከእግዚአብሔር ጋር። አሁን ላይ ግን አሁን ላይ ገንዘብም ጊዜም የለኝም። እና ሻው ቤቱ የጭቃ ቤት ነው አይደለ? ግን ሻው ቤቱ ሴራሚክ ነው። ልክ እንደ ማለት ሰራሚክ ነው አለ ይሄ ግማሹ ግድግዳውን ውሃ እንዳይነካው በሰራሚክ ነው ሊሆን የሚችለው እንግዲህ እኒሁም እሱ አሁን ይሄ አልመጣልኝ በነገራችን ሰገ ቤት ነገር ስለማላቅ እህቶች ና ባለቤቴ ነው እንትን ያለው ማለት ነው እሱ ሰራሚክ ነው እስከ እንትን ድረስ ማለት ነው ማንኛውም ልክ እንደ ማንኛውም ቤት ማለት ነው እንደ ማንኛውም ሻወር ቤት እንደ ማንኛውም የፎቅ ቤት ብሎኬት ቤት ነው ሻወር ቤቱ ሊሆን የሚችለው እና ሰራሚክ ነው ዙሪያው ማለት ነው እና ወደፊት እግዚአብሔር ከረዳ ሀገሬ ስገባ በደንብ እያንዳንዱ አሳያችኋሉ። የጭቃ ቤት አይመስርም ቤት ማለት ነው። ያው እንትን ማለት ጊዜያችሁን ጉልበታችሁን ይፈጃልና፣ ገንዘብ ካላችሁ የጭቃን ቤት ፎቅ ማድረግ ትችላላችሁ። ምክንያቱም ሁሉም ሰው በአቅሙ ነው። በነገራችን ላይ እዚህ ጋኛ ስናማር እዛ ጋር ስንት ያጧሉ። እዛ ጋኛንትን ስንበቅ አንዳንድ ጊዜ እንዴት ነው ስራ ስናገኝ፣ እኔ በጣም የሚገርም የነገርኩት ስራ ስናገኝ በቃ አሁንስ ደከመኝ ስራ እፉ ምናምን በቃ እንላለና፣ ተፈጥሮ ነው መሰለኝ። የፉ ማለት በቃ ደከመኝ ምናምን። ልክ ደግሞ ስራ ስናጣ ወይኔ ስራ አጣው ብለን እናዝናለን። ገባችሁ? በጣም ይገርመኛል። የሰው ልጅ ፍላጎት ማለት ነው። ስራ ሲናገኝ ስራ ስጠላኝ፣ ስራ ደከመኝ፣ ስራ ሲኖር ደግሞ ስራ ሳይኖር ፈጣሪ ወይ ስራ ብዙ ነገር፣ ልክ እንደዛ ነው። እኔ አሁን አራም ማገርም የጭቃ ቤት ነው ቤት እንትን ነው በቃ ምንም። እስቲ አሁን ላይ እንዳልኳችሁ እቃም በጣም ውድ ነው። ማንም አያስገድደኝ በቃ የራሴ ፍላጎት ነው፣ የራሴ ፍላጎት ነው። በቃ እኔ ብዙ እኔ ምን እፈልግ ምን እላለሁ መሰራችሁ ብዙ እህቶቻችን አረብ አገር ተሰቃይተው አረብ አገር ብዙ ነገር አሳልፈው ብዙ ነገር ሰርተው ደክሟቸው ልክ ኢትዮጵያ ሲሄዱ ማረፍ አለባቸው ብዬ ነው የማስበው። ከቻሉ የቤት እመቤት ማምን የቤት እመቤት መሆን ቢከብድም በአሁኑ ሰዓት። ማርያምን፣ እርፍ ብለሽ ትዳር ውስጥ ገፍተሽ ልጆችሽን ማሳደግ ልጆችሽን መውለድ፣ በቃ አለቀ። ይህ ነው የምመኘው ኔ እና፣ ብዙ ጊዜ ግን በተቃራኒው ስደት ዓለም ላይ ኖረው ኢትዮጵያ ሲገቡ ብዙ እህቶቻችን ስቃይ ናቸው፣ በጣም ይሰቃያሉ፣ ተመልሰው ይመጣሉ። ብዙ ነገር ግን ምን ለማለት ፈልጌ ነው? እዚህ ጋ አሁን እኔ እቃ ምናምን በፍላጎቴ ነው በፍላጎታችን፣ ማንም አስገድዶኝ አይደለም። በቃ ፍራሽ አንጥፌ እተኛለሁ፣ የራሱ ጉዳይ። ክችን ታብኔት የምናልጋ ብዬ ሄጄ ፍራሽ አንጥፌ መተኛት ትችላለሁ። ወንበር ገዝቼ መቀመጥ እችላለሁ። ግን ምንድን ነው የራሴ ፍላጎት ነው። ፍላጎት በቃ መብቴ ስለሆነ ማለት ነው። በቃ መብቴ ስላችሁ በቃ ይህን የፍላጎቴ ስለሆነ ማድረግ እችላለሁ ብዬ ሰራሰብኩ ነው እንጂ ያን ያህል መጨናነቅ የለባችሁም እና እኔ አሁን እኔ የማሏሻችሁ ነገር ማለት ነው። እግዚአብሔር ይመስገን። አንዳንድ ጊዜ መገፋት ጥሩ ነው። መገፋት ጥሩ ነው ስላችሁ ብዙ ነገር አሳልፌያለሁ በህይወቴ እና አሁን ባለውበት ሁኔታ በጣም ደስተኛ በቤተሰቦቼ በህይወቴ፣ በስራዬ በጣም ደስተኛ ነኝ። ፈጣሪ አንዳንድ ጊዜ እኛ ምንም ያህል ኃጢአተኞች ብንሆን፣ ምንም ያህል ብንቆሽሽ፣ ምንም ያህል ክፉዎች ብንሆን እሱ ግን ጥሩ አይጥርም። ፈጣሪ ውስጥሽን ነው የሚያዩ። በቃ ውስጥሽ ክፉ ካላሰብሽ፣ ለሰዎች መጥፎ ማታስቢ ከሆነ አፍሽ ሊናገር ይችላል አፍሽ ሊያወራ ይችላል። አይ አንቺ መጥፎ ሰውነሽ፣ አንቺ ንግግርሽ እንደዚህ ነው፣ አንቺ ብሎ ፈጣሪ ትቶ አይተው። ስለዚህ እኔ በቃ ፈጣሪ ነው ይረዳኝ በሁሉም ነገር እና እኔ አሁን ኢትዮጵያ ሄጄ ከመጣሁ ገና ዓመት አልሞላኝም። ለገና ነበር የሄድኩት ለአንድ ወር ከአስራ አምስት ቀን ከጥምቀት በኋላ ነው የመጣሁት። እንግዲህ ገና ዓመት አልሞላኝም። ቤቴን ጨረስኩኝ። ከዛ ደግሞ ቀይን እያሟላሁ ነው። በጣም ተመስገን ፈጣሪ ይመስገን። ግን ምንድነው አላ እኔ በነገራችን ላይ ኢትዮጵያ ሄጄ ከመጣሁ በፊት ገዛ ነው። በፊት ኦኬ። አሁን ቤቴን መጨረስ አለብ ብዬ ስላሰብኩኝ ማርያም ነው የምላችሁ፣ ምንም የገዛሁት ነገር የለም። ምንም የገዛሁት በደሞዜ ማለት ነው። እና ባለፈው ምናምን ደግሞ የሆነ ቀሚስ ምናምን ገዝቻለሁኝ። እሱም ደግሞ የሆነ ኤክስትራ ስራ ሰርቼ ግዴታ በቃ ልሳጥቼ ሳይሆን በቃ እንዴት ነው፣ በቃ እስኪ ዝወግ ስወደው ገዛው ማለት ነው። እና እንጂ ብዙ ነገር እንትን ፍላጎታችሁን ገታ ማድረግ አለባችሁ። አላማ ካላችሁ ይሄ ኮተታ ኮተታ አትግዙ፣ በተለይ ኦንላይን ሸን ምናምን እንደዚህ አትግዙ። እና እኔ በፍጹም በቃ እንደውም አንዳንድ ጊዜ ማለት ነው ማለት በተለይ ከሰው ይሄ ጓደኛ ግግግግ ምናምን በአካባቢያችሁ አለማብዛት፣ ጋጋታ ሁካታ ያለበት ቦታ ለመሄድ ለምን? እሷ ስትገዛ እሷ ስትለብስ ታያላችሁ። እሷም ስትገዛ እኔም ልግዛ ትላላችሁ፣ ገንዘብ ታጠፋላችሁ። አላማ ካላችሁ ኢትዮጵያ ምን ፈልጋለው ፈልገውን ነገር ገዝቼ ሰርቼ የምትሉ ከሆነ ደግሞ እውነቴ ነው ብላችሁ ሀሳባችሁ ይስተካከላል። ስለዚህ እኔ አሁን አመት አልሞላኝም። አመት ሳይሞላኝ እመቤቴን ነው በጣም ነው ለራሴ ጎበዝ ሙሉ ነው በቃ ጎበዝ ጠንካራ በርች ምናምን ምናም በቃ አለድን ይሁን ምን ልበላችሁ። ምክንያቱም ዘመድ አዝማድ ኮተታ ኮተት ምናምን እግዚአብሔር ነው ምላችሁ ገንዘብ ኖራችሁ ስትሰጡ፣ ወይም እናንተ አዝናችሁ ስታደርጉላቸው የእውነት ነው ምላችሁ። እሷ ገንዘብ ሰላላት እሷ ገንዘብ በቃ እንዲዛ እንጂ የምትባሉት እሷ እኮ ከራሷ ላይ ቆጥባ የራሷን ፍላጎት ትታ ነው ለእኛ የምታደርግልን አይሏችሁም። በተለይ ዘመድ ማለት ነው። ስለዚህ ይህ ዘመድ አክስት፣ አጎት ምናምን ገረመሪ ምናምን ትታችሁ ህይወታችሁን ብቻ ኑሩ። እንደም ደግሞ ስላችሁ ከቤተሰብ አትራቁ። እናት አባት በህይወት ካላችሁ የምትወዷቸው እህቶች ወንድሞች ካላችሁ በአቅማችሁ በፊት አስር ሺህ የምትልኩ ከሆነ አሁን አምስት ሺህ በፊት አምስት ሺ የምትልኩ ከሆነ አሁን ሁለት ሺ በቃ ስለዚህ እንደዛ በማድረግ ነው እና እኔ አሁን ከአንዳንዴ እድሜያችሁ እየጨመረ ሲሄድ ምናምን ነገር የሆነ ታስባላችሁ፣ ማርያምን ታመዛዝናላችሁ። ሶስት ሺህ የሆነችውን ነገር በአንድ ሺ ለመግዛት ትጠጣራላችሁ ትጣጣራላችሁ አንድ ሁለት ሺ ብሯ ታንገበግባችኋለች እና ከዛ አንጻር ነው ውዶችዬ፣ እኔ ይሄን ነው የምላችሁ። ስለዚህ ክችን ታብኔት በእንደዚህ መልኩ ማድረግ ትችላላችሁ። እኔ ገና አላዘዝኩኝም። እግዚአብሔር ከረዳይ መጨረሻ ላይ መጨረሻ ላይ አሁን የሚቀሩኝ እቃዎች አሉ እነሱንም ስጠይቅ ዋጋቸውንም ምናምን እነጋችኋለው። ምንድነው ልብስ ማጠቢያ ማሽን እንዲሁም ደግሞ ስቶብ፣ ስቶብ ስላችሁ ስሬንደር ማለት ነው። የእሱን ዋጋ አስታውሳለሁ። ከዚህ በፊት ለምለም ዩቲዩብ ላይ ስታስተዋውቀቻለው እና አርባ ሽብብ ነበረ። እኔ ግን ትንሽ አነስ ያለች ቀለል ያለች ነው የምፈልገው ስቶብ እና ልብስ ማጠቢያ ማሽን እንዲሁም ደግሞ ፍሪጅ ከዛ የውስጥ በራለ አራት ነገሮች ይቀሩኛል። እነዚህን በዚህ ወር ውስጥ ካሳካሁኝ ቀጣይ ደግሞ የውስጥ በር እኛ የውስጥ በር እንትን አላልንም፣ እሱ አለ። ከዛ በኋላ ነው ፈጣሪ ከረዳኝ ክችን ታብኔት የማሰራው። ምክንያቱም ክችን ታብኔት በጣም ውድ ነው። ሜትን አስራ ስድስት ሺህ ብር ነው። አስቡት ምናልባት ሜትር ስላቸው ስላችሁ ሦስት ሜትር አራት ሜትር አምስት ሜትር ስድስት ሜትር ከሆነ የምታሰሩት አምስት ሜትር ከሆነ የምታሰሩት አምስት ሜትር ሲባዛ በአስራ ስድስት ሺህ ደምሩት እና በጣም ውድ ነው። ሶ ምን ለማለት ፈልግ ነው ያን ያህል ክችን ታብኔቲ ብዙም አልፈልግም። አስፈላጊ ነገር አስፈላጊ ነገሮች የሚቀመጡበት የሆነ በቃ የሚያስፈልገኝ ማለት እዚህ ጋር ይሄን ባስቀምጥ ምናምን ብዬ ያሰብኩትን ነው። ዝም ብዬ ለመታየት ሊታይልኝ ምናምን ብዬ አምጥቼ በጣም ትልቅ ክችን ታብኔት አምጥቼ አውደነቀረው። በአቅሜ ቀለል ያለች ነገር ነው ማሰራው። እሱንም አሳያችኋለሁ ማለት ነው። እሱን አዲስ አበባ አይደለም። እኔ አሁን እቃዎችን በሙሉ ከአዲስ አበባ ነው። ለምን አማራጭ አለ። ዋጋ ታመዛዝናላችሁ። ምናምን ክፍለ ሀገር ከአዲስ አበባ ሳይሆን የሚጭኑት ማቴሪያል ትራንስፖርቱንም ሁሉንም አስበው ነው የሚያስከፍሏችሁ። ስለዚህ እኔ ከአዲስ አበባ ነው እንትን የምለው ክችን ታብኔቴም ግን እዛው በትውልድ ሀገሬ ማሰራት እችላለሁ ማለት ነው። እና ውዶች ይሄን ለማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ አመሰ